አድማጮቻችን በትናንትና ሁለት የኤሮፓ ሊግ ተጠባቂ ጨዋታዎች ተደርጓል። በተለይ ደግሞ በሊዮን ና በማንቸስተር ዩናይትድ መካከል የሚደረገው ጨዋታ ከጨዋታዎቹ መሀል የሚጠበቀው ነበረ። ሊዮንና ማንቸስተር ዩናይትድ ጨዋታቸውን ሁለታቻ በሆነ ውጤት ፈጽሟል። የሁለቱ ቡድኖችን የእርስ በርስ ግንኙነት ስንመለከት አራት ጊዜ ተገናኝተው ሁለት ጊዜ ዩናይትድ ሲያሸንፍ፣ ቀሪዎቹን ሁለት ጨዋታዎች ደግሞ አቻ ወጥተዋል። እነዚህ ጨዋታዎች የዩናይትድ ስድስት እንደዚሁም ደግሞ ኦሎምፒክ ሊዮኔስ አራት ጎሎችን ማስቆጠር ችለዋል። ከዩናይትድ በኩል ሩድ ቫን ኒስተልሮይ በአውሮፓ መድረክ 38 ጎሎችን በማስቆጠር ቀዳሚ ነው፣ ይሄ ኔዘርላንዳዊ ተጫዋች። በሊዮን በኩል ደግሞ ብራዚላዊ የቅጣት ምት ኤክስፐርት ጁኒኒዮ ፔርናምቡካኖ 18 ጎሎች አስቆጥራል። በትናንቱ ጨዋታ ሊዮን በ90 ደቂቃ ድምር አጠቃላይ እንቅስቃሴ ስናይ የተሻለ ነበር። እንግዲህ እነዚህ ሁለት ቡድኖች በአንድ ወቅት የየሊጋቸውን እግር ኳስ የተቆጣጠሩ ቡድኖች ነበሩ። በአንድ ወቅት ኦሎምፒክ ሊዮኔስ የፍሬንች ሊግ አን በተደጋጋሚ ያነሳ ነበር። ማንቸስተር ዩናይትድም እንደዚሁ በሰር አሌክስ ፈርጉሰን ዘመን የሊጉን ዋንጫ በተደጋጋሚ አንስቷል። በአውሮፓ መድረክም በተደጋጋሚ ይሳተፉ ነበር በዚ ውጤታቸው ምክንያት። አሁን ላይ ግን ሁለቱም ቡድኖች በዚ አቋማቸው ላይ አይገኙም። ፔኤስጂ በፍሬንች ሊግ ያን ጊዜ ኦሎምፒክ ሊዮኔስ የፈረንሳይ ሊግን እንደተቆጣጠሩ አሁን የፈረንሳይ ሊግን ተቆጣጥሯል። በእንግሊዝ ደግሞ ማንቸስተር ሲቲ፣ ሊቨርፑል ያሉ ቡድኖች ሰዎች ደግሞ እንደዚሁ የእንግሊዝ ፕሪሚየር ሊግን ተቆጣጥረዋልና፣ ከነበሩበት የውጤት ደረጃ አሽቆልቁለው የተገናኙ ሁለት ክለቦችን ነው ያገናኘው የትናንቱ ጨዋታ። የጎል ማስቆጠሩን ቅድሚያ ኦሎምፒክ ሊዮን ነበረ ቀዳሚ የነበረው። አርጀንቲናዊው አማካይ ቲያጎ አልሜዳ በ25ኛው ደቂቃ ባስቆጠረው ጎል ኦሎምፒክ ሊዮኔስ መምራት ጀመረ። እንደዚሁ ለረፍት ከመውጣታቸው በፊት የማንቸስተር ዩናይትዱ ተከላካይ ሌኒሮ ጎል አስቆጠረ። ከረፍት መልስ ጆሽዋ ዜርኪዚ በ88ኛው ደቂቃ ጎል በማስቆጠር ማንቸስተር ዩናይትድ ሁለት ለአንድ እንዲመራ አስቻለ። በመጨረሻም ለኦሎምፒክ ሊዮኔስ ፈረንሳዊ አማካይ አጥቂ ሪያን ቼርኪ ጎትስ ነው ጎሉን ያስቆጠረውና ና በተለይ የአንድሬ ኦናና ስህተት ማንቸስተር ዩናይትድ አሸንፎ እንዳይወጣ አድርጎታል፣ ዋጋ አስከፍሎታል። የማንቸስተር ዩናይትዱ አሰልጣኝ ፖርቱጋላዊ ሮበን አሞሪም በሰ የሰጡ አስተያየት ደስተኞች አይደለንም። የአንድ ጎል ብልጫ ነው የያዝ ነው። ለቀጣዩ ጨዋታ ስለ ቀጣዩ ጨዋታ ማሰብ አለብን። በቡድን ውስጥ አንድ ተጫዋች ስህተት ከሰራ ሁሉም ተጫዋች ነው ስህተት የሚሰራው በማለት ካሜሮናዊው ግብ ጠባቂ አንድሬ ኦናን የሰራውን ስህተት ገልጿል። ግብ ጠባቂውን በቀጣይ ጨዋታ እንደሚቀይረው ተጠይቆም ለዘ ጋርዲያን በሰጠው መልስ እንደነበረው እንደሚቀጥል ልምምድ ላይ በሚመለከተው የመጀመሪያ ቋሚ ያስተላለፉን ሁልጊዜም እንደሚጠቀም ገልጿል። በመጀመሪያ 45 ተጋጣሚያችንን ተጭነን ለመጫወት ነበር በተለየ ሁኔታ የጫወቱ ነበር። በሁለተኛው አጋማሽ አጫዎታቸውን በመላመድ ጨዋታውን ተቆጣጥረነዋል። ጥሩ ነበርን፣ የምንችለውን አድርገናል ብሏል። ከጨዋታ ጨዋታ እየተሻሻለን ቢሆንም፣ ነገር ግን በጎል አጨራረስና በጨዋታ የተሻለን መሆን ይገባናል። ይሄ ገና የመጀመሪያው ጨዋታ ነው ሲል ተናግሯል። በጨዋታው ለማንችስተር ዩናይትድ አንድ ጎል ያስቆጠረ የተከላካይ መስመር ተሰላፊው ፈረንሳዊ ሌኒ ይሮ ደግሞ ጎል የተቆጠረብን አጋጣሚ ያስጠላ ነበር። ቢሆንም ከሜዳችን ውጭ ጥሩ ውጤት ይዘናል። በሜዳችን ማሸነፍ አለብን። ሊዮን ጥሩ ቡድንና ጥሩ አጥቂ የያዘ ቡድን ነው። በመከላከሉ በኩል የተሻለ መሆን አለብን። ምንም ስፔስ ቦታ ሳንሰጥ ኮምፓክት ሆነን መከላከል ይኖርብናል። አንገታችንን ቀና ማድረግ አለብን። ዛሬ አልተሸነፍንም። በኦልድ ትራፎርድም ይህንን ማድረግ ይገባናል ብሏል። በጨዋታው ሊዮን ከ16 ሙከራ አምስቱን ኢላማን የጠበቀ ነበር። ማንቸስተር ዩናይትድ ከ13 ሙከራ አምስቱን ኢላማን የጠበቀ ነበር። የኳስ ቁጥጥር ሊዮን 55 በመቶ፣ ማንቸስተር ዩናይትድ 45 በመቶ። እንደዚሁ ሊዮን 520 የኳስ ቅብብል ሲያደርግ ማንቸስተር ዩናይትድ ደግሞ አራት መቶ ሀያ ስምንት የኳስ ቅብብል አድርጓል። ና ሊዮን በዘጠና ደቂቃ የተሻለ ቢሆንም ማንቸስተር ዩናይትድ በተለይ በሁለተኛው አጋማሽ የተሻለ እንቅስቃሴ ማድረግ ችሎ ነበር። በሌሎች የአውሮፓ ሊግ ጨዋታዎች እንደዚሁ የእንግሊዙ ቶትናም ና የጀርመኑ ኢንትራ ፍራንክፉርት ተገናኝተው ጨዋታቸውን አንዳቻ በሆነ ውጤት ጨርሰዋል። ለቶትናም ስፔናዊው የቀይ መስመር ተከላካይ ፔድሮ ጎል ሲያስቆጥር ለኢንትራ ፍራንክፉርት ደግሞ ፈረንሳዊ አጥቂ ሁጎ ኢኪታይክ ነበር ጎል ያስቆጠረው ኢንትራ ፍራንክፈርት በስድስተኛ ደቂቃ ነበር ቀዳሚ ጎል በማስቆጠር ጨዋታውን የመድረው በኋላ ቶትናም አንድ ጎል አስቆጥሮ ጨዋታው በአንዳቻ ውጤት ተጠናቋል። የስኮትላንዱ ሬንጀርስ እና የስፔኑ አትሌቲክ ክለብ ደግሞ ጨዋታቸውን ያለምንም ግብ ዜሮ ለዜሮ ፈጽመዋል። የኖርዌይ ቡድን ቡዶ ጊልሜት ከጣሊያኑ ላዚዮ ጋር ጨዋታውን አድርጎ ቡዶ ጊልሜት ሁለት ለዜሮ በሆነ ውጤት አሸንፏል። የቡዶ ጊልሜትን ሁለት ጎሎችም ኖርዌያዊ አማካይ ኡልሪክ ሳልትነስ ማስቆጠር ችሏል። በቀጣይ ሳምንት የመልስ ጨዋታዎቹ ይከናወናሉ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርሶች ላይ ውይይት፣ የእንግዳ ዝግጅት የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘቤ በማድረግ ስኬትን በተግባር እናረጋግጥ።